ሰላም ወዳጆች እንደምን አላችሁ? አንዳንድ ሰዎች የተገነጠለችውን ኤርትራ ወደ ኢትዮጵያ እንመልሳለን ወይም የኤርትራ ሕዝብ ወደ ኢትዮጵያ ይመለሳል እያሉ ሲናገሩ እሰማለሁ። የኤርትራ መገንጠል እንዴት እንደተካሄደ ሁላችንም እናውቃለን። በብዙ ሸርና ሸፍጥ ነፃነትና ባርነት ወይም ደግሞ ከኢትዮጵያን እንደ ኮሎኒ ወይም ኢትዮጵያ ኮሎናይዝ አርጋናለች የሚል ትርክት ፈጥረው ህዝቡን በዚህ አምኖ ነው 99.9 ከመቶ ድምጽ ሰጥቷል ተብሎ በቃሬዛ ሁሉ ሰው ከሆስፒታል ተሸክሞ አካል ጉዳተኛን ምንን ለሞት በቃ የተቃረበን ሰው ሁሉ እልል እያሉ አደባባይ አውጥቶ ነው። ኢትዮጵያ በባርነት ስትገዛን ነበርና ከባርነት ነጻ ወጣን ብለው ነፃነታቸውን ተጎናጸፍን ያሉት ውን ነጻነት ውስጥ ነበሩ አልነበሩም፣ ሌላ ጥያቄ ነው። ባሰቡት ልክ ሆነላቸው አልሆነላቸው፣ ሌላ ነገር ነው። ነገር ግን እንግዲህ በተነገረም መሰረት 99.9% የኤርትራ ህዝብ ነጻነቱን መርጧል። ኢትዮጵያ ጠላታችን ናት፣ ኢትዮጵያ በባርነት ገዝታናለች ብለው ነው። አሁን አሁን አንዳንድ ፖለቲከኞች፣ አንዳንድ አንዳንድ አክቲቪስቶች፣ አንዳንድ የዋህ ኢትዮጵያኖች ኤርትራኖች ወይም ኤርትራ ወደ እናት ሀገሯ ትቀላቀላለች ሲሉ እሰማለሁ። እኔ በግሌ ብትጠይቁኝ በፍጹም የሻቢያን አስተሳሰብ የተጋቱ በዛ ተወልዶ ያደጉ ሰዎች ወደ ኢትዮጵያ እንዲቀላቀሉ አልፈልግም። እኔ ዘ ኦንሊ ቲንግ ምፈልገው ኢትዮጵያ የባህር በር እንዲኖራት ብቻ ነው። ከዛ በተረፈ ግን ኤርትራኖች ወደ ኢትዮጵያ ይቀላቀሉ ብሎ ሀሳብ መስጠት ልክ አይደለም፣ አያስፈልግም፣ አያስፈልግም። ሌላ መከራ ነው ወደ ራሳችን የምንጠራው። እኔ ለየትኛውም ሕዝብ ጥላቻ የለኝም፣ ነገር ግን የኢትዮጵያን ሕዝብ በምን ያህል ደረጃ እንደሚጠሉ ስለማቅ ነው ሁሉንም ሕዝብ ማለት ባይቻልም አብዛኛው በዚህ በሻቢያ ተኮትኩቶ ያደገው በሻቢያ ውስጥ ያለፈው ኢትዮጵያኖችን እንዴት እንደሚመስሉ በእንስሳት ስም ሁሉ እየጠሩ እየተሳደቡ ፖለቲካቸውን ሲያካሄዱ አውቃለሁ። ዘፈን እንኳን ኤርትራ ውስጥ አማርኛ ማዘፈን አስመራ ውስጥ በገንዘብ የሚያስቀጣበት አገር፣ ሆቴል የሚያዘጋበት አገር እና ያ አስፈላጊም አይደለም። በቃ ራሳቸውን ችሎ ይቀጥሉ። ያለ አግባብ የወሰዱትን የአሰብ ራስ ገዝ ግን መመለስ አለባቸው። ይሄ ግልጽ ነው። የአሰብ ራስ ገዝ ኤርትራ አይደለም፣ ለብቻው ሲኖር የነበረ ነው፣ ከታሪክ እንደምናነበው እንደምንሰማው። ከዛ በተረፈ እንዲህ ያለ ጉንጭ አልፋ ክርክር ውስጥ ገብቶ ኤርትራኖች ይወዱናል እኔ እንደዛ አላስብ። ሁሉንም ባልል እንደዛ አላስብ በተለይ በዚህ በሻቢያ ተኮትኩቶ በኢፒኤልኤፍ በኤርትራ ላይብሬሽን ፍሮንት ተኮትኩቶ ያደገው ትውልድ የሚሆን ከዛ በፊት ያለው ለኢትዮጵያ ያላቸው ንቀትና ጥላቻ የተለየ ነው ወዳጆች። ስለዚህ ከመጡም ትልቅ ይቅርታ ጠይቀው ኢትዮጵያኖች እግር ላይ ወድቆ ነው መሆን መቻል ያለበት። ቴንክ ዩ። ይሄን ለማለት ነው። ዛሬ ማታ በዚህ ዙሪያ እንወያያለን። ሁላችሁም ፎሎ አርጉና፣ ልክ ውይይቱ ሲጀምር ቲክቶክ መልእክት ይልክላቸዋል። ገብታችሁ ተወያዩ፣ ሀሳብ ስጡበት። አስፈላጊ ነው ወይ? የኤርትራ ወደ ኢትዮጵያ መምጣት እንደዛ የሚሉ ፖለቲከኞችና አክቲቪስቶችን ስላየው ነው። ቴንኪው አመሰግናለሁ። ኢትዮጵያ ወደፊት ከና አመራሮቿ